ኢየሱስ ያለውን ነው የምንሰማው። ባይብል ላይ ኢየሱስ አምላክ ለመሆኑ ወይ ደግሞ ሰው ለመሆኑ እኔ መረጃ የራሴን እንሰጣለሁ እነሱም ይሰጣሉ። እሺ፣ ኢየሱስ ከተናገረው ሳሚ፣ ይሄንን ነው የምዳኘነው። ሰማኝ፣ እሺ። እኔ ጥቅስ ጠቅሳለሁ በራሴ በኩል ያለኝን እምነት አቀርባለሁ። ኢየሱስ ከተናገረው ማለት ነው። እሺ፣ በማያሻማ በማያንገራገር ሁኔታ በትክክለኛው ባስቀመጠበት ነው። እሺ፣ መረጃ ቁጥር አንድ ላቅርብ ሳሚ። አቅርብ አቅርብ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል ኢየሱስ። አንድ የመጀመሪያ መረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ነው ያልኩት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ሁለተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ አለኝ ብሏል። ይሰማል አይደለ? ኦኬ። ከዛ ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ ብሏል። ሚራክል ሚውት አርገ ድምፅ ያስተጋባል መሰለኝ። ከዛ ደግሞ ዮሐንስ ወንጌል ምራፍ 10 ቁጥር 24 ላይ እና 25 ላይ ክርስቶስ ነኝ ብሏል። ሌላ ዮሐንስ ወንጌል ምራፍ 5 ቁጥር 30 ላይ እኔ ከራሴ ምንም ላርግ አይቻለኝም ብሏል። ሳሚ ጨርሻለሁ ነው መረጃዬን፣ ኢየሱስ ሰው መሆኑን፣ ነብይ መሆኑን፣ መልእክተኛ መሆኑን ምንም ማድረግ ከራሱ እንደማይችል እንዲሁም ደግሞ የሰጠውን አምላክ አለኝ የሚለውን መረጃ ሰጥቻለሁ። እሺ፣ አሁን እነሱም በማያንገራገር በማያሻማው ኢየሱስ ከተናገረው ይሰጡናል፣ ከዛ ትዳኘናል ማለት ነው። እሺ፣ ሳሚ ይቀጥል። ኦኬ፣ አንዴ እኔ እኔ መረጃ ላቅርብ። እሺ፣ ይቀጥል። እሺ የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ኢየሱስ ከተናገረው ኢየሱስ ከተናገረው ነው ያልኩት። ሳሚ ዳኝነትህን ኢየሱስ ከተናገረው የምወደው ልጄ ይሄ ነው እሱን ስሙት ነው ያለው። እኔ አንድ እሺ ዮሐንስ ዮሐንስ ራእይ ምዕራፍ አንድ ቁጥር ስምንት ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አንድ ኦኬ አልፋና ኦሜጋ እኔ ነኝ ይላል ሁለተኛ ደግሞ ክርስቶስ ስጋ ከለበሰ አምላክ አለው ብላል። ስለዚህ አምላኬ አምላኬ የሚለውን ቃል ነው የጠቀስከው ቀደም። እሱም ደግሞ ክርስቶስ ፍጹም ሰውና ፍጹም አምላክ መሆኑን ማወቅ አለበት። በመጀመሪያ አረ መረጃ ስታርምኛል፣ እርማት እየሰጠ ነው መረጃ ስት እንጂ ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ምን ይላል? እኔ የስጋ ለባሽ ሁሉ አምላኬን ይላል። ስለዚህ ክርስቶስ ፍጹም ሰው ነው። ስጋ ለብሷል። ስለዚህ አምላክ አለው ማለት ነው። ስለዚህ አምላክ አለው። እሺ፣ የእኔ ነኝ አሁን የእኔ ነኝ። አምላክ አለው በፍጹም ሰውነቱ በፍጹም ሰውነቱ የሚለውን ያውጣልኝ። ሁለተኛ ደግሞ ዮሐንስ ላይ ምዕራፍን ቁጥር 18 ትንቢት ኤርሚያስ ምዕራፍ ሰላሳ ሁለት ቁጥር ሃያ ሰባት እኔ ስጋ ለባሽ ሁሉ አምላክ ነው የሚል። ስለዚህ ክርስቶስ ስጋ አለብሷል አይደለ አይደል? ኢብሮ እኮ እንደኛ እንደኛና እንደናንተ ነው። ያው ለሁሉም እንደ ሁሉም እኮ ስጋ ለብሷል አይደለ? እና እኔ ምን አገባኝ? አንተ ብረት ነው እንደ የለበስከው? ኦኬ። አንተ ብረት ነው የለበስከው? ኦኬ ስለዚህ ትንቢተ ኤርምያስ ምራፍ ምራ 32 ቁጥር 17 ላይ ነው የሚላል፣ እኔ ስጋ ለባሽ ሁሉ አምላክ ነኝ ይላል አይደል? ይቀጥልና ኢየሱስ ፍጡር ነው ማለት ነው። እሺ ስለዚህ ስለዚህ በስጋዊነቱ አምላክ ማይኖረው ኤቲስት ይመስላል። አንዴ ምንድን ምንድን ነው የምታወራው? ሚራክል ሂድ፣ ቀጥል፣ መረጃ ና ቀረብ፣ ከዛ ዲባንክ አደርግልሃለሁ። ሂድ። ኦኬ፣ እንቀጥል። ኦኬ፣ ዮሐንስ ራዕይ ምራፋን ቁጥር 18 ላይ ሞቺም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ይያው ነኝ የሞትና የሲዖሉን መክፈቻ አለኝ አልሞተም ትላላችሁ እየሱስ ይኸው ሞቼም ነበሩ ይላል እነሆ ከዘላለም እስከ ዘላለም ድረስ ህያው ነኝ ማን እስቲ ወይ ሐዋራት ወይ እስቲ ነቢዩ መሐመድም ይሁን ከዘላለም እስከ ዘላለም ህያው ነኝ ብሏል እሺ አሁን ቻሌንጅ እንዳደረግ ነው እያቀረብክ ያለው መረጃ ነው የምታቀርበው ቻሌንጅ ከሆነ ገና የመጀመሪያው ራሱ ችግር አለበት ገና ከዛ ነው የሚጀምረው አይ

ዮሐንስ ራዕይ ምዕራፍ አንድ ቁጥር ስምንት ሞቼም የነበረው ሞቼም ነበር ቁጥር አስራ ስምንት ሞቼም ነበሩ፣ እኖ ለዘላለም እስከ ዘላለም ድረስ ህያው ነኝ፣ የሞትና የሲኦል መክፈቻ አለኝ። እና እኔ ምን አገባኝ ታዲያ እዛ ጋር እኔ አምላክ ነኝ ይላል። ከዘላለም እስከ ዘላለም የሚኖር ማን ነው? አምላክ አይደለ? እንደ ሌላ የሚኖር አንተ ከዘላለም አልኖርም። የሞተ ከዘላለም እስከ ዘላለም ነው፣ ሁሉ በኩር ነው። የሞተ ደግሞ ዘላለም እስከ ዘላለም ያው ነኝ ቢል ምንም ትርጉም የለውም። ይሄ አላቂ ጊዜ ምራሱ ዘላለም ነበሩ በቃ ሞታላ የሞተ ደሞ አምላክ አይደለም። ተረሰ ነው አምላክ ነው። አሁን የክርስቶስ መንፈስ ነው። ይሄ የስራ የቱ አይደለም። አንታውን ቃል በቃል ነው፣ ቃል ለቃል በቃል ካልነው አይሆንም። አይደለም፣ የለም። ነብዩ መሐመድ እኔ እኔ እንትን ነኝ አለበት፣ እስኪ አሳይ። እሺ፣ እሺ፣ የለም ማለት ነው። አሁን እሺ፣ እሺ እንኳን እንደ ኢብሮ፣ አንዴ ይቅርታ አድርግልኛ ኢብሮ። ቆይ ቆይ፣ ላውራ። አይደለም፣ ለውጥ ስለሆነ እንደ ሀሳብ ሰጥቼ አይ ነው ኢብሮ፣ አሁን እና አኬን እንደ ሌሎቹን እንትንም ኢንቫይት የምጠይቃቸው ውይይት እንደዚህ ከኛ ጋር እንደዛ አምጥ እንደዚህ ከሆነ እንዴት ይሆናል? አይደለም ኖ እንደዛ የታረደ እኮ ማምጣት ውይይት አይተሃል? እኔ የተወያየሁበትን ውይይት እስከ ዛሬ ድረስ ውይይት ፎርማል ዲቤት አድርጌያለሁ፣ ግን ሁለት ፎርማል ዲቤት አድርጌያለሁ። አይደለም ለምሳሌ እሺ፣ ይህን ኢብሮ ለምሳሌ ይሄን መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ ሲል

መጽሐፍ ቅዱስ ይዳኝነ ነ ብላችሁ ነው አይደለ። ስለዚህ እናንተ የምትወያዩት አሁን የምትከራከሩት እዚህ ጋር ዋጋ የለውም። ምክንያቱም እኔ የተሰጠኝ ነገር አለ ከሚራክል ከራክል ሶስት ሶስት ሰጥተኸኝ፣ ኢብሮ ደግሞ አምስት አካባቢ ሰጥተኸኝ እና እኔ እንደዚህ የጠለቀ እውቀት ምናምን የለኝም ግን ወደ ክርክሩ ሲገባ ቅጥታ ችግር አለብህ ብላኝ ስለጠያቀኝ ማለ መስበት ስል እኔ አንድ ችግር ያለብኝ ነገር ብቻ ልናገር። ሚራኪል የሰጠው እንትን የዮሐንስ አይነ መሰለ አንድ አስራ ስምንት መሰለች ነበር። ከዘላለም እስከ ዘላለም የሚለው አምላክነቱን ያሳያል ስትል ስለሰማው ነው። እኔ እስከማውቀው ድረስ ማለት እንዲ ሁሉ ማለት ነው መላእክቶች ምናምን ረጅም ጊዜ እንደሚኖሩ ምናምን ነገር አውቃለሁ እና ያ ጥያቄ ያለኝ እኔ ፐርሰናል ጥያቄ እና ሄኖክ ራሱ አልሞተም እንኳን አይደለም ሄኖክ ራሱ አልሞተም። እንደውም እየሱስ ሞቶ አምላክ አሰንስቶታል። ዮናስ ማነው ሄኖክ ጭራሽ አልሞተም። በሚገርም ነው። ኦኬ እና የሲኦል ቁልፍ የሚለው ደግሞ ማለት የሲኦልም ምናምን ቁልፍ የሚያዙ ምንድን ነው አምላክነቱን የሚያሳየው? ይላል ኮርስ መላእክት ይሆን ኃላፊነት ይሰጣቸዋል መሰለኝ በአንዳንድ ምንድን በእስልምናም እንደዛ ነገር ስለምትሆን ነው እና ያ ነገር አሃ እንደ ሀላፊትና አይነት ነገር ከሆነ ምንድን ነው አምላክነትን የሚያሳየው? ያ ጥያቄ በጣም ኧረ፣ የመጀመሪያው ላይ ራሱ ችግር አለ እኮ ሳሚ፣ አንተ አላየውም እንጂ ያለና የነበረ የሚገዛ ጌታ አምላክ፣ አልፋና ኦሜጋ እኔ ነኝ ይላል የሚለው ኢየሱስ መሆኑን አላረጋግጠልም ሲጀመር። ይላል ነው የሚለው ማን ነው ባዩ? ራሱ ዮሐንስ እኮ የገለጸልን። እኔ ነኝ የሚለው ማን ነው? አሳየኝ፣ ኢየሱስ መሆኑን አሳየኝ። ምራፍ ዮሐንስ ራይ ምራፍ አንት ቁጥር ስምንት ቁጥር ሰባት ላይ ነው የምትሄደው፣ አውቃለሁ ቁጥር ሰባት ላይ ነው። እነሆ ከደመና ጋር ይመጣል ዓይንም ሁሉ የውጉት ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አሜን ይላል። ከደመና ጋር የሚመጣው ማለት ነው አራት ነጥብ። ቆይ ከደመና ጋር የሚመጣው ማለት ነው አራት ነጥብ። አገልግሎቱ ምንድን ነው? አለቀ ነው ኦኬ እሺ አዎ ስለዚህ ከዛ በኋላ ስለ ኢየሱስ ያልቅና ከዛ ስለሌላ አካል ነው የሚያወራው እሺ ያለና የነበረ ሁሉንም የሚገዛ ጌታ አምላክ የተባለ ለምሳሌ ምዕራፍን ቁጥር ምዕራፍን ቁጥር 20 ላይ ምን ይላል የለም በቃ እዛ ላይ የሚለው ምንድነው ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል ማነው ሁሉንም የሚገዛ ጌታ የተባለው በጉ ማነው።

ችግር የለም ኢየሱስ ነው አልኩ እኮ አራት ነጥብ ተዘጋ አለቀ እሱ ጨረሰ ከዛ በኋላ ሁሉንም የሚገዛ ጌታ አምላክ አምላክ አልፋና ኦሜጋ እኔ ነኝ ይላል የተባለው ሁሉንም የሚገዛ ጌታ የተባለው ዮሐንስ ላይ ምራፍ 21 ቁጥር ላይ ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል ማን ነው ሁሉንም የሚገዛ ጌታ አምላክ የተባለው ማን ነው በጉ ማን ነው በጉ ማን ነው ኢየሱስ ነው እና ታዲያ በጉ እሱ ከሆነስ ሁሉንም የሚገዛ ጌታ አምላክ የተባለው ስም ነው። ራሱ ጌታ ነው ኢየሱስ ነው። አረ ባላ አረ ስለፈጠረ እንደምን ሆነ። አማርኛ አታውቅም ነው? እና በሚል እንደ ዴፊኒት አርቲክል እኮ ነው ሁለቱም ያለው ዴፊኒት አርቲክል ታውቃለህ። አሁንም አንተ ምትሏን ፊደልን ያስቃት አይደለም። እና ይላል እና ይላል ሁሉን የሚገዛ ጌታ አምላክ እና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ? ማን ነው በጉ? ሁሉን የሚገዛ ጌታ እግዚአብሔር ነው። በጉ እየሱስ ነው። እናመሰግናለን። በቃ ስለዚህ ሁሉን የሚገዛ ጌታ አምላክና አልፋና ኦሜጋ እኔ ነኝ ይላል የተባለው አብ ነው ማለት ነው። እናመሰግናለን። ይኸው አየሁ። ያቀረብከው ነገር እንዳለ ማለት ነው። ምንም ክሊር ነገር አላቀረብከው። እኔ ግን እየሱስ ከተናገረው ክሊር ነገር አቀረብኩ። ጨረስን። እስቲ ክሊር ክሊር ነገር እኮ ነው የማቀርበው። ምን አለ የምወደው ልጅ ይህ ነው እሱም ስሙት አለ። በቃ እያሰማሁት ነው። እኔ ጥፋት የለብኝ። እኔ ሰዓት የለኝም። ቶሎ በለሽ ሰዓት ጁማ እየደረሰብኝ እሺ ጠይቀው ጠይቀው፣ እና እንትኑ ላቅርብ። እስከዚያ አንዴ አንዴ። እሺ መረጃ ግን ላሳይህ አልችልም። እሺ ኢየሱስ፣ በነገራችን ላይ ኢየሱስ ብለህ ስምን ለምን አወጣህ?